ብዝሐ ባህል ቋንቋና ልዩነቶች ያልገደቡት ይልቁንም ህብረ ብሔራዊነት የደመቀበት የብሔር ብሔረሰቦችና ህዝቦች የጋራ መድረክ ሆኖ ዘንድሮን ጨምሮ ላለፉት ሁለት አስርት ዓመታት እየተከበረ ይገኛል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓሉ የእርስ በርስ ግንኙነትን ማጠናከሪያ፣ ስለ ነገዋ ኢትዮጵያም ብሩህ ተስፋ መሰነቂያ ሆኖ ሀያኛ ዓመቱን አስቆጥሯል። ለዘንድሮ ክብረ በዓልም በማዕከላዊ ኢትዮጵያ ክልል የቅድመ ዝግጅት ስራዎች ተጠናቀዋል። ከተሰጠን ጊዜ ጀምሮ ሙሉ ዓመቱን በቂ ዝግጅት ስናደረግ ቆይተናል። በቅርብ ጊዜም ይህ በዓል የሚከበርበት የራሱ የሆነ ሞቶ ከፌዴሬሽን ምክር ቤት መጥቶ በሱ ሞቶ ስር ስራዎች እየሰራን ያለ ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት አብይ ኮሚቴ አቋቁመናል። ሙሳን ኮሚቴዎች አቋቁመናል። በተመሳሳይ ሁኔታ ከፌዴሬሽን ምክር ቤት ካለው አብይ ኮሚቴና ንዑሳን ኮሚቴ ጋር በደንብ ተናበው ስራ ጀምረዋል። ስራ ከተጀመረ ጀምሮ በፌዴራልና በክልል ደረጃ ስራው በተደጋጋሚ ተገምግሟል። ከመሰረተ ልማት ዝግጅት ባሻገርም ገዢ ትርክቶችንና ትስስርን በሚያጠናክር መንገድ እንዲከበር እየተሰራ ስለ መሆኑ ነው ያነሱት። የምናስተናግዳቸው እንግዶች የት ያርፋሉ? በበቂ ሁኔታ ምላሽ አግኝተዋል። የሚዘጋጁ የተለያዩ ዝግጅቶች አሉ። የወጣቶች ትርኢት፣ የመጽሐፍ መግለጥ፣ የተለያዩ ትርኢቶች አሉ። እነዚህ ትርኢቶች ልምምድ ተደርገው ተጠናቀዋል። ብሔረሰቦችና ህዝቦችን አንድነት በሚያጠናክር ገዢ ትርክትን በሚያጠናክር፣ ትስስራችንን በሚያጠናክር መንገድ ተዘጋጅቷል። ሌላው አጠቃላይ ከኢንፍራስትራክቸር ጋር የተገናኙ ወደ እኛ ክልል ሰዎች ሲመጡ የሚጓጓዙባቸው ቦታዎች አሉ። ወልቂጤ መስመር አድርገው ይጓጓዛሉ፣ ቡታጅራን፣ ወራቤን፣ ዱራሜን። እነዚህ መስመሮች ኢንፍራስትራክቸራቸው ለማሟላት የተሰሩ ስራዎች አሉ። በፌዴራሊዝም ስርዓቱ ክልሎች ራሳቸውን በራሳቸው በማስተዳደራቸው የመልማት ምቃቀማቸው ለይተው ተጠቃሚ እንዲሆኑ አስችሏል፣ ያሉት ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ናቸው። የእኛ ምክር ቤት የሚያውቀው ህዝቦች ክልሎቹ በመደራጀታቸው እራሳቸውን በማራሳቸው በማስተዳደራቸው ተጠቃሚ እንደሆኑ የሚያረጋግጡበት ነው። ሁለተኛው እነዚህ ክልሎች ከተደራጁ በኋላ ክልላቸውን ለማልማት የሄዱበት መንገድ አንደኛ፣ የክልላቸውን እምቅ አቅም ገልጠው ለማየት እድል አግኝተዋል። ክልሎቹ ከተደራጁ በኋላ አመራር ነው የተደራጀው። አመራር ከተደራጀ በኋላ ምቅ አቅማቸውን የመልማት አቅማቸውን እንዲለዩና ወደ ልማት እንዲገቡ ነው የተደረገው እና በዚህ መሰረት የዋሉ ያደሩ ጥያቄዎችን በሚፈታ መንገድ በሁሉም ክልሎች የሚገርም ልማት ነው ያለው። በማዕከላዊ ኢትዮጵያ ክልል የሚገኙ ብሔር ብሔረሰቦችና ህዝቦች መብታቸው ተከብሮ የሚኖሩበት በሚኖሩበት ክልል ልማትም እኩል ተጠቃሚ ሆነዋል ያሉት አፈጉባኤው፣ ይህም በፌዴራል ስርዓቱ ላይ የህዝቦች ተሳትፎ ማረጋገጫ ተደርጎ የሚጠቀስ ነው። መላው ኢትዮጵያውያን ብሔር ብሔረሰቦች በማዕከላዊ ኢትዮጵያ ታገኛል የሚታወቁ በክልሉ ውስጥ የሚታወቁ ብሔረሰቦች አስሩ ይሁኑ እንጂ እዚህ ማዕከል ኢትዮጵያ ውስጥ የሌለ የኢትዮጵያ ብሔር ብሔረሰብ የለም። እነዚህ ብሔር ብሔረሰቦች ደግሞ መብታቸው ተከብሮ የሚኖሩበት፣ ሰርተው የሚያሩበት፣ ልጆቻቸውን የሚያስተምሩበት በክልሉ ልማት እኩል ተሳታፊም ተጠቃሚ የሆኑበት ሁኔታ ነው ያለው እና ስለዚህ አጠቃላይ ይሄ በፌዴራል ስርዓቱ ላይ የህዝቦች ተሳትፎ መረጋገጡ እና ህዝቦችን ተጠቃሚ ማድረጉ አንዱ ምሳሌ ማዕከላዊ ኢትዮጵያ ነው። የ2018 ዓ ም ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በሚከበርበት የማዕከላዊ ኢትዮጵያ ክልል የኮሪደር ልማትን ጨምሮ እንደ ሀገር የተጀመሩ ሁለንተናዊ የልማት እንቅስቃሴዎችን በሚያጠናክር መልኩ ለማክበር ዝግጅት ስለመደረጉም ተመላክቷል። የኢትዮጵያ ብሔር ብሔረሰቦች በዓልም ከሁሉም ጊዜያቶች በላቀ ደረጃ በደመቀ ሁኔታ ልናከበር በምንችልበት ሁኔታ ኦልሬዲ መሰረተ ልማች ሰርተዋል። የከተማው ኮሪደር ልማት የሚገርም ነው። ህብረተሰቡን በዓሉ ለማክበር እንግዲህ ፕሮጀክት ጀምሮ እንዴት መጨረስ እንደሚቻል አዲስ አበባ ላይ የምናያቸው ፕሮጀክቶች በጣም ትምህርት ምንወስድባቸው ናቸው። እኔ ወሳና ስመጣ ያየሁት ይሄን ነው። በሁለት ወር ውስጥ ስታዲየም ተሰርቶ እንዴት ያልቃል? በሁለት ወር ውስጥ ስታዲየም ሰርቶ ጨርሰዋል። በሁለት ወር ውስጥ የማዕከላዊ ኢትዮጵያን ህዝብ የሚወክል ቤተ መንግስት ሰርተዋል፣ ቢሮ ሰርተዋል። እና የሚጠራቸውን እንግዶች ሊያስተናግድ የሚችል በዓሉም በደመቀ ሁኔታ ለማክበር የሚያስችል የተሟላ ዝግጅት አድርገዋል። የጋራ ትርክትን በምንገነባበት ወቅት የሚከበር በዓል ስለሆነ ይበልጥ ለሱ ግብአት ይሆናል። የምክክር አጠቃላይ ሀገራዊ ምክክሩ ቅርጹና ይዘት እየያዘበት ወቅት ያለ ስለሆነ ለሱም ግብአት ይሆነናል ብለን ነው የምናስበው። ሌላው በኢትዮጵያ እድገት ላይ በመጠናቸው ለውጦች ላይ ጥርጣሬ ያላቸው ሰዎች፣ በህዝቦቻችን አንድነት ላይ ጥርጣሬ ያላቸው ሰዎች ካሉ በቂ መልዕክት የሚተላለፍበት ጊዜ ይሆናል ብለን ነው የምናስበው።